ቅመማ እንደዚህ ዘንጠሽ የት ነው? ውድ እራት ሊገብዝሽ መሆን አለበት ና አደለ? በጣም አምሮብሻል። ለራት የሚውል ልብስ ነው የለበስሽው። እራት ሊጋብዛ ነው። ጋ ያስብሩኬ ሀይሚን ላላ ወይ፣ ዝነጣ ዘንጠሻል በጣም ቅመማ በጣም አምሮባት ምታለች። ዛሬ ፈጣሪ ሁዬ ዛሬው ቀን ሰላም ነው፣ እንደዚህ ዝንጥ ዝንጥ ንጥ ብላ እንግዲህ፣ ያሰብነውን ከልክሎ ያላሰብነውን የሰጠን እግዚአብሔር ይመስገን ብላለች። ብሩክም እንግዲህ ድንግል ማርያም አመሰግንሻለሁ ስላደረሽልኝ ነገር ሁሉ እያለ ነው። አያችሁ ህይወታችሁ ውስጥ ሙስሊምም ሆኑ ክርስቲያን፣ በጸሎት ጀምሩ ምንም ነገር ምንም ነገር ማለት ነው። ብሩክ እና ሀይሚ እንግዲህ ዩትዩብ ላይ ካፕል ሆኖ መስራት ከጀምሩ በጣም ብዙ ጊዜያቸው ነው። አብረውም የቀጠሉ ሰዎች ናቸው። ለምን መሰላችሁ? በጸሎት እየታገዙ ነው ስራቸውን የሚሰሩት። ሩታና አብርሽ ግን በንትኑ ተጋቡ፣ በጾሙ ተጋቡ። ያው መጨረሻቸው እንደምታዩት ሩታ ራሱ አሳዘነችኝ። አብርሽን ያወቅኩበትን ቀን ረገምኩት አለች። ውይ አንቺ ይህን ያክል መሮሻል የኔ ውድ አይዞ ሻው አይዞሽ፣ እኛ ኮ ታይ ብለንሽ ነበር። ያን የፍቅር ጥያቄ ስታቀርብለት በክብር ሲሆን ነው ከወንድ ልጅ ሲመጣ ነው ሁሉ ነገር ጥሩ እንጂ ከሴት ልጅ ሲመጣ በጣም ከባድ እንደሆነ ማወቅ አለባችሁ። እና ሩታ አብረሽን ያወኩበትን ቀን እረ ገምፑት ምን ነው ባላውኩት አልኩ እያለች ነው። እና እንግዲህ ሁሉን ነገር በጸሎት ስትጀምሩ በእምነታቸው ስትጸኑ ማለት ነው የፈለጋችሁት ሳይሆን የሚያስፈልጋችሁ የሚያምራችሁ ሳይሆን የሚያምርባችሁ ነው እግዚአብሔር የሚሰጣችሁና ብሩክ። እንግዲህ ያው ብቻ እምነቱ ላይ ጎበዝ ነው፣ ብዙ ጊዜ ቤተክርስቲያን አይዋለው ምናምን አብረሽ። ግን አንድ ቀን ቤተክርስቲያን ሄዶ አይቼው አላውቅም፣ ሩታም እንደዛው። ስለዚህ የሆነ ታዋቂ ነኝ ፌመስ ነኝ ብላችሁ ገንዘብ ስላላችሁ ብቻ ሁሉ ነገር ይሳካልኛል ብላችሁ አታስቡ። ገንዘብ ቢኖራችሁ ደስታ ከሌላችሁ ምን ዋጋ አለው? እነዚህ ልጆች እንግዲህ እዚህ ይደርሳሉ ብለን አላሰብናቸውም ግን እንደምታዩቸው ናቸው አምሮባቸው ዘንጠው በፍቅር በደስታ እንኳን ሁሉ ፊዚካሊ የራሱ እንዴት እንደተለወጡ በስመ አብ እና ሀይሚዬ ደግሞ ድንብሽ ብሽ እያልሽ ኔ ቆንጆ ምንድነው ነገሩ እንደዚህ ያማረብሽ አረ ለእኛም ሹክ በይን ባክሽ ይህንን ይ ይ ይ እናላችሁ የኔ ውዶች እንዴ ናችሁ ደህና ናችሁ? አለው እግዚአብሔር ይመስገን ክብሩ የስፋ ደስ ብሎኛል። ሀይሚዬ ዝንጡ ዝንጥ ንጥ ብላ መታለች። የቡሩክ ንግስት የቡራ ንግስት የቡራ ሸ ብላ። እሱ ደግሞ ቤተክርስቲያን ሄዶ ጸሎት እያደረገ የጸሎት መጽሐፍ ይዞ ምናምን እናንዳንዴ ማለት ነው ገንዘብ ሀብት ንብረት ስታገኙ በራሳቸው ኃይል ያገኛችሁ የሚመስላችሁ፣ የሆነ ነገር ሲሳካላችሁ በእናንተ ኃይል ያገኛችሁ የሚመስላችሁ። ኔ እውነቴን ነው ሁለቱን ዩቱበሮች አነጻጥሩት ብላቸው አብርሽ ና ሩታ፣ ብሩክና ሀይሚ በቃ በጣም ነው ልዩነት ያላቸው እንግዲህ፣ እስከ አሁን እስከምናያቸው እስካአሁኑ ሰዓት ድረስ ልዩነት አላቸው። ካፕል ከሆኑ ያልተጣሉ ያልተለያዩ በፍቅር እየኖሩ ያሉ እነዚህ ሁለት ካፕሎች ናቸው፣ ሀይሚና ቡራ ማለት ነው። ፍቅራቸው እንዲህ የረዘመላቸው እንግዲህ በጸሎት ስለሚያግዙት ነው። ብሩክም እንግዲህ ሄደው ቤተ ክርስቲያንም ጸሎት እያደረገ ምናምን ስቶሪው ላይ አድርጓል፣ እና ጸሎት ምን ያክል ኃይል እንዳለው ማወቅ አለባቸው። ብዙ ዩቲዩበሮች በቃ አንዳንዴ ፈጣሪያቸውን ሁሉ ረስተው ገንዘብ ስላገኙ ብቻ በጾም በጸሎት ጭፈራ ቤት የሚሄደዋሉ የሚጨፍረዋሉ፣ በቃ ምንም ለእምነታቸው ኬር የሌላቸው ሰዎች አሉ ና ሁሉ ነገር የሚሆነው በጸሎት ሲሆን ነው። ሰላም የምትሆኑት ገንዘብ ልታገኙ ትችላላችሁ። ገንዘብ እኮ ማለት ነው የሰይጣን አባል ሆናችሁ ሁሉ ገንዘብ ልታገኙ ትችላላችሁ። ግን ያገኛችሁት ገንዘብ ደስታ ካልሰጣችሁ፣ ሰላማዊ ኑሮ ካልኖራችሁበት ምኑ ነው ጠቅሞ? ምንም ባይኖረኝ ይሻለኛል ኖሮኝ ደስታዬን አጥቼ ከምኖር ሳይኖረኝ በሰላም በፍቅር ቢኖር ይሻለኛል እና ሁሉ ነገር በእናንተ ኃይል መፈመስ መታወቅ፣ ገንዘብ ማግኘት በእኛ ኃይል የሚመስላቸው በራሳቸው ኃይል የሚመስላቸው ሰዎች አሉ። ግን ሁሉ ነገር በፈጣሪ ሲሆን ነው የሚያምረው። እና ሀይሚዬ እንግዲህ በቃ ደስ ይላል፣ ይምር በጣም አምሮባታል ምናምን። በቃ እሷን ፈጣሪውን እያመሰገነች ነበረ። እንደዚህ ዝንጥብላ ቤታቸው ውስጥ ነው ደግሞ ፎቶውን የተነፉት፣ ግቢያቸው ውስጥ ምናምን አረበለ ምፍትሃም ተነስቶበት ነበረ። እዚህ ጋር ፎቶ ማለት ነውና ግቢው ላይ ፏዝን ጥያለች ነበረ ፎቶ ተነስታ ምናምን ፖስት አድርጋለች ኢንስታግራም ላይ። ስለዚህ ዛሬ ምርጥ ቪዲዮ አለ ማለት ነው። ዛሬ ቤት ውስጥ አይመስለኝም። እንግዲህ ትናንትና ፍራንክ ሲያደርጉ ብሩክን አይታችኋል ምርጥ ምግብ ቤት ወስደህ ልትጋብዘን ብለው ቃላት ገብተውት ነበረ። ከዛ በኋላ ነው ምንፈታህ እያሉት ነበር እና ምናልባት ብሩክን ቃልን አክብር ብለው ምግብ እንዲጋብዛቸው አደረጉት። እንደወሰዱት ፓርቲቱ ቪዲዮ ካለ በጣም ደስ ይላል። ተጣጥሞ ደህና ሻወር ነው የወሰደው እኮ እና ከዛ በኋላ ምናልባት ሊጋብዛቸው ሄዶ ሊሆን ይችላል። እንግዲህ ሀይሚዬን እንደዚህ ዝንጥ ዝንጥ ንጥ ብለሻል። ደግሞ ውፍርፍር ድንቡሽ ቡሽ ብለሻል። ሹክ በይን ማሪ ማሬ ሹክ በይ። እንደዚህ ያወፈረሽ ምንድን ነው? የብሩክ ፍቅር ነው። የብሩክ ፍቅር፣ ምቾት፣ እንክብካቤ። በነገራችን ላይ ሰው ልጅ ካላሰበ፣ ካልተጨነቀ ይወፍራል እና እንዳንድ ሰው በምግብ ይመስለው። እና እኛ ሴቶች ደግሞ ስንወፍር በጣም የምንሸማቀቀው ነገር አለና ሀይሚዬ እንዳትሸማቀቂ፣ ውፍራትሽ በጣም ነው የሚያምርብሽ ማለት ነው እንደው ማሃን ነው፣ በጣም ቆንጆ ነች። በፊት ቀጭን ሳለች ማለት ነው የሆነ በሽታ ያለበት ነበር የምትመስለው። ስማም ቀጥናት ዋቆ የሆነ ሰዓት ላይማ ከብሩ ጋር ተጣልተው በቃ እንዳለ ምን ምን ነበር ያለችውና በቀደም ከሚፍታ ጋር ሲልካኩ ሊናገር ሲል እንዳይናገር ነበር ያደረገችው። ስለዚህ መወፈሯ እያሳቀቃት ነውና ብዙ ሰዎች ደግሞ ወፈርሽ ወፈርሽ እያሏት ስለሆነ ያው እኛ ሴቶች ደግሞ ስንወፍር አንፈልግም። በጣም ወፈርሽ ወፈርሽ ካሉንማ በስማ ጭንቀት ውስጥ ነው የምንገባውና ጭንቀት ውስጥ መግባት የለብሽም ምክንያቱም ጊዜሽ ነው። እኔ በፊት በጣም ወፍራም ነበርኩ። ወይ ወይ ስላት እስከ መሳል ድረስ የደረስኩበት ሰዓት ነበረ፣ በውፍራቴ ማለት ነው። ወይ ምንድን ነው ወይ ስመኝ ወፈርሽ፣ ያየኝ ሰው ሁሉ ማለት ነው፣ በቃ ስቅቅ ስቅቅ፣ ሰው ለማግኘት እንዴት እንደምሳቀቅ ነበር በቃ ወፈርሽ ወፈርሽ ምናምን ያለ ሰው እንዳትሳቀቂ፣ የኔ ቀመ ማለት ነው በጣም ነው የሚያምርብሽ ውፍረትሽ፣ ምናምን ድንቦሽ ፖሽ ፖሽ ብለሻል። እ ምቾት ነው እንደዚህ የሚያደርግሻ ይሁን ልሽ። ለማንኛውም የኔ ቆንጆ እንግዲህ ዛሬ ምርጥ ቪዲዮ እንጠብቃለን። ሌላ ሩቲ ስለ ሩቲን እናውራ። ሩትስ የኔ ጉድ አይዞሽ አይዞሽ። አብረሽን ያወቅኩበትን ቀን ረገምኩት አለች። ረገምኩት? ምን ነው ምን ነው? ባላወቅኩት ነው ያለችው። የኔ ውዳ አይዞሽ፣ እና ባላወቁት እስከምትይ ድረስ እንደዚህ ያስመረሮሻል። በፈጣሪ ስም እና እንግዲህ ሩታ አይዞሽ። አንዳንዴ ሁሉ ነገር በጸሎት አድርጉ፣ በጸሎት ለማድረግ ሞከሩ። የምረኝ ነው እናንተ። አሁን ያኔ የትንሳኤ ጾም ስትጋቡ፣ ሰርግ ስጨፍሩ በህማማት እንደዛ ተጋብታችሁ መቼ ሰርጋችሁ ይባረካል ብላችሁ አስባችሁ ባልሆነ ልጁ ራሱ የተረገዘው ያኔ ነው እና ስቃይ ነው ይዞባት የመጣ ሲቀጥል ደግሞ ወንዶችን መጠየቅ ለወንድ ብላችሁ ለፍቅር ብላችሁ ዋጋ መክፈል አለ ግን ደግሞ ከሱ ሲሆን ነው ሁለቱም ሁለታችሁም ስትዋደዱ እንጂ አንቺ በግድ የራስሽ ለማድረግ ጥረት የምታደርጊ ከሆነ በጣም ከባድ ነገር ነው እና አንዳንዴ ለወንድ ልጅ ዝቅ ማለት ዋጋ እንደሚያስከፍል ነው የተረዳው። ሲቀጥል ያለ ጸሎት ሁሉን ነገር መጀመር ገና ታዋቂ ነኝ ፌመስ ነኝ የሆነ ገንዘብ አለኝ ብሎ ሁሉን ነገር በራስ መንገድ ማድረግ ዋጋ ያስከፍላል እና ሁሉ ነገር ከፈጣሪ ሲሆን ነው የሚያምረው። ሲቀጥል ለምታገኙት ነገር አመስግኑ። በራሳችሁ ኃይል እንዳገኛችሁ አድርጋችሁ ማሽቃበጥ የለባችሁም ብዬ አስባለሁ። እና ሮቲ አይዞሽ፣ ምንም መከፋት አያስፈልግም። ምክንያቱም አንቺ ጎበዝ ነሽ፣ መስራት ትችያለሽ። ሶስቱ ሌላ ሴት ጋር ቢሄድ አንቺ ካለፈው ነገርሽ መማር እንጂ መጸጸት የለብሽም ምክንያቱም በቃ ይሄ ኦልረዲ አልፏል። ያለፈ ነገር ነው፣ የተፈጠረው ተፈጥሯል። ወደፊት ራስሽን ቀይረሽ ነው እሱን መበቀል ያለብሽ አብረሽን መበቀል ያለብሽ አንቺ ራስሽን ቀይረሽ እንደሱ እሱ ያዘውን መኪና ይዘሽ እንደሱ የገዛውን ቤት ገዝተሽ ነው እሱን መበቀል። ማለት እንደዛ ነው እንጂ በማልቀስ ምናምን አይደለም። በእርግጥ አሁን ደህና ናት እያለቀሰች አይደለም። እና ልጅ ደግሞ የፈጣሪ ስጦታ ነው። ከልጅሽ ጋር በጣም ብዙ ነገር መስራት ትችያለሽ ሩታ ማለት ነው። ማማረንም አያስፈልግም። እሱ ከፈለገ ጥርግ ይበል፣ መንገዱን ጨርቅ ያድርግለት። መቅናትም መቅናት አያስፈልግም። መናደድም አያስፈልግም። በቃራሽን ቀይረሽ ተበቀዩ። ከዚህ በኋላ እሱን ድጋሚ አትለማመጭ። የምሬ ነው።